መጨነቅ ከጀመረ የዛ ችግር ምንጭ ምንድን ነው ብላችሁ ለማሰብ ሞክሩ። ምንጩ አለመጸለያችሁ እንደሆነ ይገባችኋል። ጸሎት ያለበት ስፍራ ላይ ጭንቀት የለም። አና እና ፍናና ሁል ጊዜ ይጣላል። ፍናና ታናዳታለች። ሁል ጊዜ በእሷ ምክንያት ታለቅሳለች። ልጅ የለኝም ብላ ሁል ጊዜ ትጫዋለች። ይሄ ሁሉ ጭንቀት ኑሮባት አንድ ቀን ወደ እግዚአብሔር ቤት ሄደች፣ በልቧ ቃሎችን በሙሉ ተናገረች። ከዛ በኋላ አልቅሳ አታውቅም ይላል። ለምን ከተባለ ጸልያለች። ጸሎት መንፈሳዊ ዓለም ላይ ምን ይሰራል? ጸሎት መንፈሳዊ ዓለም ላይ እንደምንድን ነው የሚታየ? ጥቂት ደቂቃ አስተምራችኋለሁ።

በልቧ ቃሎችን በሙሉ ተናገረች። መጽሐፍ ቅዱስ ከዛ በኋላ አልቅስ አታቅም ይላል። ለምን ከተባለ ጸልያለች። ለምን ከተባለ በእግዚአብሔር ፊት ቃሎቿን በሙሉ አፍሰሳለች። ለብዙ ዘመን ተጨንቃለች።

ለመጸለይ ዝግጁ የሆነ ሰው፣ አር ዩ ሬዲ ቱ ፕሬይ? ለመጸለይ ዝግጁ የሆነ ሰው። ጸሎት መንፈሳዊ ዓለም ላይ ምን ይሰራል? ዋት ኢዝ ዘ ኢምፓክት ኦፍ ፕሬየር ኢን ዘ ስፒሪቹዋል ወርልድ? ጸሎት መንፈሳዊ ዓለም ላይ እንደምንድነው የሚታየው? ዛሬ ትልቁን መጽሐፍ ቅዱስ ይዤ ነው የመጣሁት። ያ ማለት ዛሬ ብዙ እንቆያለን ማለት ነው

ሪፐብሊካን ጋርዶቹ ሪፐብሊካን ጥበቃዎቹ ፕሮቶኮሎቹ ከእሱ ፊት ይሄዳሉ። እሱ እዛ ከተማ አልገባም። ሳምንት፣ 15 ቀን፣ ወር አስቀድመው ይላካሉ። ከተማውን ያጸዳሉ። መሰናክል መጥፎ ነው የሚሉትን ነገር በሙሉ ያነሳሉ። ከወር በኋላ ጨረሰናል ላይ ይሉታል። ጸሎት ልክ እንደዛ ነው። 2018 ላይ አልገባችሁ ጸሎት ፕሮቶኮላችሁ ነው ከእናንተ በፊት እናንተ ያልገባችሁበት ጊዜ ውስጥ ይገባል። እናንተ ያልገባችሁበት ዓመት ውስጥ ይገባል። ሁለት ሺህ አስራ ስምንት ከመግባታቸው በፊት ቁጭ ብሎ ምን ማለት ነው? ለነገራችሁ ሁለት ሺህ አስራ ስምንት ውስጥ አሁን የገባ ሰው የለም። ሁላችንም ሁለት ሺህ አስራ ሰባት ላይ ነው ያለው። ብቸኛ ነገር ወደ 2018 ልካችሁት 2018 ላይ ቀድሞ የሚጠብቃችሁ ነገር ምንድነው ካላችሁ ጸሎታችሁ ነው። ወደ 2018 እናንተ አልገባችሁም፣ ትልኩት አላችሁ እዛ ጋር እናንተ ከመምጣታችሁ በፊት ከመግባታችሁ በፊት መሰናክሎችን ያነሳል፣ ሟቶችን ያነሳል፣ ድግምትን ያነሳል፣ ማጣትን ያነሳል ድህነትን ያነሳል። በሽታን ያነሳል። እናንተን 2018 ላይ ይጠብቃቸዋል። 2018 ውስጥ ስትገቡ አንድ ነገር እርግጠኛ ሁኑ። ዛሬ የላክ ነው ጸሎት አለ። ወደዛ እናንተን እዛ እንዲጠብቃቸው የላክ ነው ጸሎት አለ። ራካ ቶንዶሮ ፖስ አታካቴ ሌ ፕሬደጌዴሌ ፖስ

እያንዳንዱ መሪ ፕሮቶኮል አለው። አንድ ከተማ ሰደል አይመጣም፣ ከእሱ በፊት ይላካሉ። እናንተም ብልህ ሁኑ፣ ከእናንተ በፊት ፕሮቶኮሉን ላኩት። አብርሃም አንድ ጊዜ ለልጁ ሚስት ፈለገ። ሂድ ወደዛ ከተማ አለው ለልጅ ሚስት አምጣ። እንዴት ለልጅ ሚስት አገኛለሁ አለ። የትኛዋ ናት ኔ ሚስት አለው። አብርሃም ፎቶዋን አላየህም? የዩቲዩብ አካውንቷን ኢንስታግራም አካውንቷን አላየህም? የፌስቡክ አካውንቷን አላየህም? እንደዚህ አለ። እዛ ከተማ ስትሄድ አለ እግዚአብሔር መልአኩን ከአንተ ፊት ይልካል። ሰውየው እዛ ከተማ ውስጥ ከመግባት በፊት አብርሃም ጸሎት ላካ። መልአክ እዛ ስፍራ ይጠብቅሃል አለው። መልአክ እዛ ስፍራ ይጠብቅሃል። አንተ እዛ ከተማ አልገባም አለው። አንተ ከመግባት በፊት መልአክ ልክ ያለው 2018 ከመምጣቱ በፊት ወደ እናንተ 2018 እግዚአብሔር መልአኮችን አሁን ይልካል። የስራ በራችን የሚከፍቱ ፋይናንሻል በራችን የሚከፍቱ ሰማችሁን? የሚበትኑ እዛ መስሪያ ቤት ስገባ ሰውየው ከወንበሩ ተነሱ ያስተናግደኛል። በሞገስ እገባለሁ፣ በማስፈራት እገባለሁ፣ በማስደንገጥ እገባለሁ በማስፈራራት ይገባለሁ። አይ ሪሲቭ ኢት ራካቶ ኖ ሮቦሳቲ ከመግባታቸው በፊት ቢፎር ዊ ኢንተር 2018 ገና 2019 እንኳን አልገባንም። አሁን ፕሮቶኮሎች ልካለን፣ ዊ አር ሰንዲንግ ፕሮቶኮል። እነዚሁ ፕሮቶኮሎች ራሳቸው ዌልካም ይሏቸዋል። አሁን እያንዳንዱን ነገር አጥርቻለሁ ይሏቸዋል። ከፊታቸው ይሄዳል፣ ጎዳናውን ያጠሯል፣ ስፍራውን ያጠሯል እናንተን ዌልካም ይላችኋል። ዌል ዌልካም ይላችኋል። ለዛ መንፈሳዊ ዓለም ላይ ጸሎት እንደ ፕሮቶኮል ነው የሚታየው፣ ወይም እንደ አሸር ወይም እናንተ እንደሚያስተናግድ አንድ ስርዓት ነው የሚታየው። ሄሎ ፕራካቶን ዶሮ ቦሳቴ አሜን ቦሳታ ካቴ አሜን አሜን ብቸኛ ነገር ወደፊት ልካችሁት ወደፊት ሂዶ የላካችሁበት ስፍራ በስፍራ የሚጠብቃችሁና የላካችሁበት ጊዜ ውስጥ የሚጠብቃችሁ ብቸኛ ነገር ጸሎታችሁ ነው። ወደ 2018 ምንም መላክ አትችሉም። ወደ 2018 ግን ጸሎት መላክ ትችላላችሁ። 2018 እናንተ ሳትገቡ ከእናንተ በፊት ገብቶ መንገዱን አስተካክሎ ይጠብቃችኋል። መንገዱን አስተካክሎ ይጠብቃችኋል።

አሁን ሰላም ነው እና ይሉታል። everything is well you can come now ከዛ ይሄዳል። and he go there ስራውን ሰርቶ ይመለሳል። he do whatever he do ከሱ በፊት የሄዱ ፕሮቶኮሎች አሉ። there are protocols before him ሞኛችሁ ነው። don't be foolish 2018 እንዳንዳንድ ሞኝ ፔንጤ ቁጭ ብላችሁ አጠብቁት። ጸሎታችሁ ላኩ። send your prayer ጸሎታችሁን ላኩት። የትኛውም ከተማ ውስጥ ከመግባታችሁ በፊት የትኛውም ቢዝነስ ውስጥ ከመግባታችሁ በፊት ጸሎታችሁን ላኩት። ጸሎታችሁን ላኩት። ብድግ ብላችሁ የሆነ ነገር ውስጥ አትግቡ። ብድግ ብላችሁ አብዛኞቻችሁ ትልቁ ችግር ምንድን ነው? ያለ ፕሮቶኮል ትገባላችሁ። ችግር ያጋጥማቸዋል። ከዛ በኋላ ማልቀስ ጀምራላችሁ። የገባችሁት ያለ ፕሮቶኮል ነው። ያለ ፕሮቶኮል የገባችሁት፣ ያለ ፕሮቶኮል የሚገባ የትኛውም ነገር ችግር ይኖረዋል። አሁን ባላችሁ ቢዝነስ እና ስራ በጣም የተጨነቃችሁ ያላችሁ ለምንድን ነው ታውቃላችሁ? ስራውን ከመጀመራችሁ በፊት ፕሮቶኮል አልነበራችሁ። ይዛችሁት አሁን እየተጨነቃችሁ ነው። ምን ላድርገው ምን ላድርገው። አሁን ባላችሁበት ሪሌሽንሽፕ ለምን የተጨነቃችሁ፣ ሪሌሽንሽፑ ላይ የተጨነቃችሁ ፕሮቶኮል አላካችሁ። የሁለት ዓመት የጸሎት ርሳችሁ ይሆናል። ሪሌሽን የሁለት ዓመት የጸሎት ርሳችሁ ይሆናል። በሄዳችሁበት እስኪ ለቤተሰቦቻችሁ እንጸልያለን ሲባል የምታወጡት ፎቶ እሱ ነው። እዛም በየሳምንቱ የሚወጣው ፎቶ እሱ ነው። ፕሮቶኮል ልካችሁ አይደለም ያመጣችሁት። ፕሮቶኮል መላክ አለበት። የእናንተ ጸሎት፣ የእናንተ ጸሎት፣ የእናንተ ጸሎት ካስጨነቃችሁ

ጭንቀትና ፍርሃት አለበት። አሁን ያላችሁበት ስራ በጣም አስጨናቂ ነው። 2018 ላይ አስቀድማችሁ ፕሮቶኮል ላኩ። 2018 ላይ ተውት፣ አልገባችሁም። 2018 ላይ ተውት፣ ግን 2018 ላይ አስቀድማችሁ ፕሮቶኮል ላኩ፣ ጸሎታችሁ ላኩ። ራካቶንዶሮ በወሳ ሌብዴጌዴሌ በሳ ካታራ ባያዛ መጽሐፍ ቅዱስ ልመናችሁን ለእግዚአብሔር አቅርቦ እንጂ አለ ስለ አንዳች ነገር አትጨነቁ ማለት ስለ ፋይናንስ አትጨነቁ ፋይናንስ ካስጨነቃችሁ እግዚአብሔርን ለምኑ ጸልዩ ወደ እግዚአብሔር

ግን አእምሮአችን ላይ የሆነ ያስቀመጥናቸው እንትኖች አሉ። ስለዚህ ጸልዩ፣ መጽሐፍ ግን ስለሁሉም ነገር ወደ እሱ ልመናችሁን አቅርቡ። እግዚአብሔር ይሄ ፋይናንስ ልጄን ለማስተዳደር አይበቃኝም በሉ፣ ሌላ የፋይናንስ በርክፈት በሉ፣ ይሄ ስራ እንዳሰብኩት ገንዘብ እያመጣ አይደለም በሉ። ስለሁሉም ነገር ወደ እግዚአብሔር በፊት ፕሮፌቲክ ቸርች ሲመጡ የሚጸል የሚመስላችሁ ስለ ጨጓራ እና ኩላሊት ነው የምጠብቁት ነገር እዚህ ጋር ኩላሊት የታመምክ፣ ኩላሊቱን የታመመው ገንዘቡ ነው። ጨጓራውን የታመመው ጥሩ ስለማይበላ ነው። መጸል ያለበት ስለ ፋይናንስ ነው ማለት ነው። ከነገርናችሁ በፋይናንስ እንዲባረክ ነው መጸል ያው መጽሐፍ ቅዱስ እኮ ስለና አብርሃም ሲያወራ እግዚአብሔር አብርሃምን በከብት ባረከው አበለጸገው፣ ይላል። እግዚአብሔር ከባረካችሁ ካበለጸጋችሁ ችግሩ ምንድን ነው? ሌላ አምላክ አላችሁ። ሌላ አምላክ አላችሁ። ሌላ አባት አላችሁ። ከሌላችሁ ያንን አባታችሁ እግዚአብሔር ወይ ፋይናንስ እፈልጋለሁ በሉት። በፋይናንስ እንዴት ባርከኝ እፈልጋለሁ በሉት። ቡክ የያዘ ትናንትና ከመጣሁ ቀንሳል ማለት ነው። አስቡት ቡክ ይዘዋል። ቡኩ ፋይናንስ ነው የሚገልጸው እና ጥቂት ሰዎች ይመጡና እንዴት ሰው ቸርች ቡክ ይዞ ይሄዳል ይላል። ቸርች ውስጥ ሰዎች እንዲፈወሱ እኮ በቃሪ ዜታ የታመሙ ሰዎች ይዘን እንመጣለን። ምን ችግር አለ? ፋይናንሱ እንዲፈወስ ቡኩን ይዘው ይመጣ። ይሄንን ቡክ ታዲያ የት ነው መሄድ? ቤት ፋይናንሱ አይደለም ይዘው መሄድ ያለበት ጠንቋይ ቤት? ፋይናንሱ የእሱ አይደለም እንዴ? ምንድን ነው ችግሩ? አንዳንድ እንመናገር የለብኝ ነገሮችን እንዳልናገር ልተው። ምን ችግር አለው? አንድ ሰው ፕሮፌት ለፋይናንስ ይጸልይልኝ ቢል አለው? ግን ሊያሸማቀቋችሁ ይሞክራሉ። እሺ፣ አንተ ጸልይልኝ ብለዋችሁ እኮ አይጸልዩላችሁ። የድህነት መንፈስ ከሁሉም መናፍስቶች በላይ ኢንተለጀንት ወይም በጣም የተማረ ወይም በጣም ብልህ መንፈስ እሱ ነው። የሚደበቀው ሃይማኖት ስር ነው።

መውጫና መግቢያ በር ከዛ በር የምታንስ ትንሽዬ መስኮት አለቻቸው አለቻቸው። የመርፌ ቀዳዳ ነው የምትባለው። ከኔ ጋር ናችሁ? ወደ ቤቱ አለ በበሩ ትቶ በመርፌ ቀዳዳ ለመግባት የሚሞክር ሰው መንግሥተ ሰማያት አይገባም አለ። መንግሥተ ሰማያት ለመግባት የመርፌ ቀዳዳ የፈጠሩ ሰዎች አሉ። እኮ ይህንም ብታደርግ ይህንም ብትዘል የሚሉ በሩን ትተው ማለት ነው። የናዝሬቱ ኢየሱስ ያንን ሀብተን በመርፌ ቀዳዳ ቢሾልክ ይሻላል አለ። የሰማችሁ ነው። ቢኮዝ በዚህ መርፌ ቀዳዳ ለመግባት ብትታገል፣ እዚኛው ቤት ውስጥ አትገባም። ብዙ ሃይማኖቶች በሩን ትተው በዚህ ቸጅኛዋ መስኮት ለመግባት ይታገላሉ፣ በስራቸው በሆነ ነገራቸው። የናዝሬቱ ኢየሱስ በዚህ የሚገባ ሰው መንግሥተ ሰማያት አይገባም ነው ያለው እና ለመግባት እንዳታስባሉ። መግባት ካለባችሁ በዚህኛው በር ግቡ። ያ በር ደግሞ የናዝሬቱ ኢየሱስ ነው፣ ከነገርናችሁ ያ በር የናዝሬቱ ኢየሱስ ነው። ስለ ፋይናንስ ጸልዩ፣ ስለ ሁሉም ነገር ጸልዩ፣ ስለ ሁሉም ነገር፣ ስለ ሁሉም ነገር የምታስቀሩት የጸሎት ርዕስ እንዳይኖራችሁ። because ጸሎታችሁን ከእናንተ በፊት ላኩት። send your protocol እዚያ ቢዝነስ ውስጥ ከመግባታችሁ በፊት ላኩት። ብዙ ቢዝነስ ፕላን ያላችሁ ቢዝነስ ለመስራት ያሰባችሁ ሰዎች አላችሁ። የጻፋችሁ እስኪ ልጆቻችሁን አሳዩ። ቢሮ ያሰባችሁት ቢሮአችሁን ያሰባችሁት የት ነው? where is your office that you think አላሰባችሁም? ናው እዚህ ጋር ሁኑ። <laughs> ቢሮ የምፈልገው እዚህ ስፍራ ነው ብላችሁ ጸሎታችሁን የምፈልገው በዚህ ፋይናንስ ነው ብላችሁ ጸሎታችሁን 2018 ይጠብቃችኋል። 2018 ይጠብቃችኋል። 2018 ይጠብቃችኋል። 2018 ይጠብቃቸዋል። ይጠብቃችኋል። ይጠብቃቸዋል። ሄሎ ከነገርናችሁ 2018 ዛሬ ጠዋት ወደዚህ ሲመጣ እግዚአብሔር ጥሩ በሆነ ፕሮፌቲክ ነገር እያስነሳ ያለ አንድ መንፈሳዊ ልጅ አለኝ እና ቴክስ አፈል ደወልኩለት። ከዛ እንደዚህ አልኩት፣ አገልግሎት እንዴት ነው አልኩት። ጥሩ ነው ፓፓ፣ ኦልሞስት ወደ አራት ወደ አምስት መቶ ሰው ይመጣል አለኝ። ቸርቹ የቤት ክራይ እንዴት ነው አልኩት። አስቡት፣ ክፍለ ሀገር ነው የነበረው እና አንድ ቀን ነው ከጉባኤ መካከል አስነሳሁት፣ ተነበይኩለት ከዚህ በኋላ ወደዛ እንዳትመለስ አልኩት። የክፍለ ሀገር የቤት ክራይ መክፈል የማይችል ሰው እንዳትመለስ አልኩት። አሁን እንዴት ነው አልኩት። አሁንማ ከምታስበው በላይ ቆንጆ ሆኗ አለኝ። ምክንያቱም የዛን ጊዜ ፕሮፌሰር ሳደረግለት እሱ ከመግባቱ በፊት አስቀድመን ፕሮቶኮል ልከናል እንዳለች ታውቃለች። የአዳራሽ አስር ብር አልከፍልም አለኝ ሴትዮዋ። ሙሉ ቤቱንም ህንጻውንም ከፈለኩ ብላኛለች። ፕሮቶኮል ሌላክ ነው

መሬት ሲጠብቋቸው አይቻለሁ። ህንፃዎች ሲጠብቋቸው አይቻለሁ። ሾፖች ሲጠብቋቸው አይቻለሁ። ሲጠብቋቸው አይቻለሁ። ቪዛዎች ሲጠብቋቸው አይቻለሁ። ኤርፖርቶች ሲጠብቋቸው አይቻለሁ። ምን ዓይነት ፔንጤ እንደምወድ በአምላኩ ላይ መቶ ፐርሰንት መደገፍና መታመን ያለው የሰውን አእምሮ የሚቀይር የሚያጦዝን ነገር። እችማ ቀላለች ለኢየሱስ የሚል እችማ ቀላለች ለጌታ ሚል በሳይንሱ የሰው ልጅ ከሰላሳ ደቂቃ በላይ ወይም ከአርባ ደቂቃ በላይ ወይም አርባ ደቂቃ በላይ አንድ ነገር መስማት አይችልም አርባ ደቂቃ ነገር እየሰማችሁ እንደዚህ እያላችሁ ከዛ በኋላ ከሰማችሁ እንቅልፍ እንቅልፍ ነው የሚላችሁ እየሰማችሁ ነው ልክ ከአርባ ደቂቃ በኋላ ልክ እንደ ቆጣሪ አምሯችሁ ኦፍ አድርጎ አዲስ ነገር አዲስ ነገር ሪስታርት የሚያደርገው ለዛ ነው በየመሀሉ ቀልድ ምን እነግራችሁ ለዛ ነው ድጋሚ እንደሰሙ ነው እንጂ ዛሬ አራት ሰዓት አምስት ሰዓት ነው እዚህ የምንቆየው በየአርባ ደቂቃ አንዳንድ ቀልድ ልነግራችኋለሁ። የኔ ቀልድ ካልተመቻችሁ ብዙ ኮሜዲያኖች አሉ እዚህ፣ እነሱ ይቀልዳሉ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራት ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮ ሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።